በሚዛን አማን ከሚገኙ ሁሉም አድባራት የተውጣጡ ምእመናን የሰንበት ተማሪዎችና የሃይማኖት አባቶች ህብረታችን ለአንድነታችን አንድነታችን ለቤተ ክርስቲያናችን በሚል መሪ ቃል ባካሄዱት የእግር ጉዞ ከተሳተፉ ምእመናን መካከል አቶ መስፍን ደጉ፣ ወይዘሮ ሀረገዊን ወልደ ገብርኤል ና መምህር አበጀ መንበሩ እንደተናገሩት የምእመናን ህብረትና አንድነት በሃይማኖት አስተምሮቱ የሚመከር ክርስቲያናዊ ባህሪ በመሆኑ ይህንን መርሃ ግብር ማካሄድ አስፈላጊ ሆኗል ብለዋል። ምእመኑ አንድ ሲሆን ከዛ በህብረት አብረን በጋራ ስንታይ አንድነታችን ያምራል። የዚህ ህብረት ደግሞ አንድነት ፍቅርን፣ መተባበርን፣ መተጋገዝን ለአንድ ዓላማ በፍጹም መንፈሳዊነት ህብረት ማድረግን የሚያመለክት ነውና፣ አስተያየት ሰጪዎቹ አክለውም ይህንን ህብረትና አንድነትን የተጎናጸፈ ትውልድ ለሀገር ሰላምና ልማት የሚኖረው አስተዋጽኦ ከፍተኛ በመሆኑ የሃይማኖት አባቶች በዚህ ላይ ትኩረት ሰጥተው ሊሰሩ ይገባልም ብለዋል። ለሀገር ሰላም አካባቢያችን ፍጹም የተሻለ ሰላም ያለበት ቦታ ከመሆኑ ጋር ተያይዞ ቤተክርስቲያኗ በሀገር ልማት ላይ በሀገር እድገት ላይ በሀገር ሰላም ላይ ያሏትን ተጽዕኖ ማሳያ ሊሆን በሚችል መልኩ ህብረተሰቡን በዚህ መልኩ አብተን አስፈላጊውን ነገር እያደረገ ይገኛል። መነሻውን ከዋናው ሚዛን አደባባይና ከአማን ያደረገው የእግር ጉዞ መዳረሻውም በሾንጋ መንበረ መንግስት ቅድስት ቁስቋም ቤተ ክርስቲያን ያደረገ ሲሆን በዕለቱም የየአድባራቱ ሰንበት ተማሪዎችና ምእመናን ሃይማኖታዊ ዝማሪያን ያቀረቡ ሲሆን የእለቱ መርሃ ግብር በማስመልከት የወንጌል ትምህርትም ለዕለቱ ታዳሚያን ተሰጥቷቸዋል። በእለቱ ፕሮግራም የተገኙት የቤንሸኮ ሸካ ና ምዕራብ ኦሞ ዞን ሀገረ ስብከት ዋና ስራ አስኪያጅ አባ ረጋ ጠመረ እንዳሉት እንዲህ አይነቱ ህብረትና አንድነት በሰዎች መካከል ሊፈጠር የሚችል አለመግባባት እንኳ ቢኖር በሰላማዊ መንገድ ለመፍታት ትልቅ አስተዋጽኦ የሚኖረው በመሆኑ እንዲህ አይነቱን ሃይማኖታዊ ትስስር ማጠናከር ላይ የሃይማኖት ተቋማቱ ያደረጉት የአንድነት ጉዞ ይበልጥ ሊጠናከር ይገባል ብለዋል። ለሀገረ መንግስት ግንባታም ሲታሰብ መቼም በቤተ ክርስቲያን ያለን የሃይማኖት አባቶች አንድነታችንን አጠናክረን ካልሄድን ወጣቱን ትውልድ የእግዚአብሔርን ቃል እንዲያውቅና እንዲማር ካላደረግን ሀገርን መጠበቅ አይችልምና፣ ማስተማራችን የእግዚአብሔርን ቃል ወጣቱ እንዲያውቅ ማድረጋችን ለሀገርም ጭምር የሚጠቅም ነውና፣ ንጹሕ ዜጋ ሆነው ያድጋሉ። የእግዚአብሔርን ቃል ካወቁ ልጆች፣ ወጣቶች በቤተ ክርስቲያን ካደጉ ቤተ ክርስቲያናቸውን ይጠብቃሉ። ቤተ ክርስቲያናቸውን ሲጠብቁ ደግሞ በቤተ ክርስቲያን የሚተላለፈው የእግዚአብሔር ቃልና የእግዚአብሔር ቃል ብቻ ስለሆነ የእግዚአብሔርን ቃል የተማረ ያወቀ ወጣት ሀገርን ይጠብቃል፣ ራስን ይጠብቃል። አባረጋ አያይዘውም የሃይማኖት ጽናትና አንድነት የሌለው ምዕመን ለሀገር ሰላምም ይሁን ደህንነት ትርጉም የሌለው በመሆኑ በእምነቱ የጸና ትውልድ ማፍራት ለሀገራችን ሰላምና ልማት ብሎም ለህዝቦች ሁለንተና እድገት ያለው ድርሻ ከፍተኛ በመሆኑ አሁን የተጀመረውን ሃይማኖታዊ ትስስር ወደ ተግባር መቀየር የግድ ይላል ካል በኋላ ምዕመናን ጾመ ሁዳዴውን እርስ በርስ መከባበርና በመረዳዳት እንዲሁም ለሀገር ሰላም በመጸለይ እንዲያገባድዱ በማሳሰብ የሌቱን መርሃ ግብር በሃይማኖታዊ ሥርዓቱ በጸሎት አሳድረዋል።